በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ኪዳነ ምህረት ወይ የጻድቃን ተስፋ፣ የውድቀታችን መደገፊያ፣ የቁስላችን መፈውሻ ነሽና እናመሰግንሻለን። ቃል ኪዳንሽ እንደማይታጠፍ፣ ምህረትሽ እንደማያልቅ እናምናለንና ከደጅሽ ወድቀናል። የዓለም ሁሉ መመኪያ የአዳም ተስፋዊ የኖህ ቃል ኪዳኑ የነቢያት ትንቢታቸው እናታችን ኪዳነ ምሕረት ክብርና ምስጋና ላንቺ ይሁን። ስለ ኃጢአታችን ብዛት ሳትጸየፊ፣ ስለ ሰውነታችን ድካም ሳትሰለቺ ዘውትር በምልጃሽ የምትቆሚልን እናት ወይ ዛሬም በፊትሽ አለን። የሚለምነኝን አልነሳውም የሚማጸነኝን አላሳፍረውም ብሎ ጌታ ቃል ኪዳን የገባላት የምሕረት እናት ቅድስት ኪዳነ ምሕረት በያለንበት ትባርከን። እነሆ ነቢያት በናፍቆት የጠበቁት ስለ ክብርሽ የተነበዩት የነቢያት ጾም፣ የገና ጾም ገብቷልና እንደ ኤልያስ በበረሃ፣ እንደ ዳንኤል በጉድጓድ ሆነን ሳይሆን በምልጃሽ ጥላ ሥር ሆነን እንድንጾመው አንቺ እርጅን። ይህንን የሱባኤ ጊዜ አንቺ ቀድሰሽ ባርከሽ ስጭን። የጀመርነውን በሰላም አስጀምረሽ ለፍጻሜው በረከት በሰላም አድርሽን። ሐሳባችንን ልቦናችንንና ፈቃዳችንን ለልጅሽ እንድናስገዛ አርጅን። ይህንን ጾም የንስሐ የስርየትና የበረከት ጊዜ አድርጊልን። አገራችንን ከክፉ እኛንም ከመከራ ሰውረሽ የጀመርነውን በሰላም የምናስፈጽምበት ጉልበቱኝን የኪዳነ ምህረት አማላጅነትን ተስፋ ለሚያደርጉ ሁሉ የለመናቸው መልስ ይሁን። ጾሙን የሰላም የፍቅር የይቅርታና የረድኤት ጾም አድርጊልን። የልባችንን መሻት የነፍሳችንን ጩኸት በልጅሽ በወዳጅሽ ፊት አቅርበሽ ምላሽን አሰጭን። የጎደለውን ሞልተሽ የጠመመውን አቅንተሽ የጀመርነውን አስምረሽ ለብርሃን ልደቱ በሰላም አድርሽን። የምህረት ቃል ኪዳንሽ አይለየን፣ ቃል ኪዳንሽ ይጠብቀን። አሜን። ወደ ዛሬው መርሃ ግብር ከሜዳችን በፊት ልባችንን በእርሷ አማላጅነት አሳርፈን አብረን እንድንቆይ የእግዚአብሔር ፈቃድ ይሁንልን፣ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ድርሳነ ኪዳነ ምህረት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የሚጸለይ የኪዳነ ምህረት ድርሳን ይህ ነው። የሌዊና የስምዖን ሀብተ ቅባታቸው የአሮን ጸናጽሌ ካህናት ልብሱ ይች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል የወርቅ ግምጃ፣ ካባላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ ካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን የሌዋውያን መጠለያ ድንኳን ሲሳራን ያስገደለች የዲቦራ ምስጋና በዳርቻዋ የምትቀመጥ የውሃ መንቀል እዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው የኢያሱ የምስክርነቱ ሐውልት የሳሙኤል የቅባ መንግሥት ሙዳይ በደብተራ ሙሴ አበባ ያፈራሽ በኩረ ሎሚ ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ምድራዊ እንቦሳ በግፍ ሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት ሕዝቅኤል በተዘጋሽ በር አምሳሌ ያያት ሐጌ በተዘጋጀሽ ቤት አምሳሌ ያያት ዘካርያስ በመቅረዝ ፋና አምሳሌ ያያት የጦቢት የአይኖቹ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ ኢሳይያስ በተጠማች ምድር የመሰላት ያበበች በትር ሚልኪያስ በአዳራሽ ዳንኤል በቤተ መቅደስ የመሰላት የሕዝቅያስ የእድሜው ጭማሪ አምዶቿ የደጋ ዛፍ የሆኑ የንጉስ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር ዙፋኑ የሐር መጨጊያው የወርቅ! ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሰራች በውስጧም ሰባቱን ምሰሶች አቆመች እንዳለ የምሕረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። እዝራ ጥበብ ከአብ ተገኘች ተብሎ እንደተናገረ ከነገስታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እነኋት። ሰባት ምሰሶች የተባሉ አባቶቿም አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሦስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ ሰባተኛ ሰለሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እነኋት። የጸሎት ማሳረጊያ ማዕጠንት የሽቱ ቦታ ገነት የህብስት መና መሶብ ከኃጢአት የሚያነጻ ወይን ያለባት የህይወት ጽዋ ይህች ናት። የሃዳጌ በቀልናት የምትሆን ይህችን ድንግል በክብር በባለሟልነት ከፍጥረቱ ላይ የሚስተካከላት የለም። ምስጋናዋን ገናንነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቅ። ልመኗ፣ ክብሯ ለዘላለሙ ከሁላችን ጋር ይደርብን። አሚን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። መማጸኛ ጸሎት ድንግል ማርያም ኪዳነ ምህረት። የአብርሃም እንግድነት እናቴ ቅድስት ድንግል ማርያም ኪዳነ ምህረት ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከር ያሉ ስደተኛ ልጆችሽን የሁላችን እናትነሽና እባክሽ ጭንቀታቸውን አስወግጅላቸው በርኅራሂ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው መልካም ቀና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ማርያም ኪዳነ ምህረት እናታችን ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ኪዳነ ምህረት እናታችን ሆይ በሥራችን ሳይሆን በቸርነትሽ ሰዋሰወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳድርጊልን የአባ ኤልያዛ ሸክላ ገዳም እመቤታችን እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሰ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋና አዲን ቀጸላ መንግሥቱ ለጊዮርጊስ ድንግል ማርያም ሆይ ነፍስና ስጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽንቀ ጸላን አጎናጽፊን። ሐመረ ኖህ የእንጦጦ ኪዳነ ምሕረት እናታችን ሆይ በልቦናችን ርኅራሄንና ቅንነትን መልተሽ ለተራቡ አጉራሽ ለተቸገሩ ደራሽ ለተራቆቱትም አልባሽን ሆን ዘንድ አንቺ አዲን አፍጣኒተ ረዴት እናታችን መድኃኒታችን ወላዲት አምላክ ቅድስት ድንግል ኪዳነ ምሕረት ሆይ፣ ሰላምሽን፣ ጸጋሽን፣ ረዴትሽን በረከትሽንም በእኔ ላይ እንደዚሁም ይህን ጸሎት በሚከታተሉት ላይ በሁላችንም ላይ በስራችን በቤተሰባችን፣ በሃይማኖትና በሀገራችን ላይ አንቺ ሙይብን። ስርጉተ ሥጋ ወነፍስ ርኅረተ ልብ መቤታችን ቅድስት ድንግል ኪዳነ ምሕረት ሆይ፣ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነትን ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረዴትሽ አንቺ ከልይን ጸምረ ጌዲዮን ቅድስት ድንግል ማርያም ኪዳነ ምሕረት እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች አንቺ ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ ደካማ ባሪያዎችህ ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባሕሪ መድኃን ያለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስ ላክልን። አመስጋኝ እንሆንም ዘንድ አንተ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንንና ስራችንን በጥበብን መራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የአብርሃም የይስሐቅና ያዕቆብ አምላክ ልዑል እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን። እለ መክኖን ሆይ ዓይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና አጃይቶና ተሳቆ ከመኖር አንታድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሰው ከመልካም ሥራ ከመልካም ስፍራ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነብይ የሱሳ ክርስቶስ ሆይ ሥራችንንና ስብእናችንን ከሚያበላሽ ከማንኛውም ነገር ሁሉ አንተ ጠብቀን። ፈጣሪያችን ሆይ ሊያዋርዱን ከሚያደቡ አንተ ከልለን። ጌታችን ያህዌ ሆይ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲት አምላክ ኪዳነ ምህረት ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን፣ ተስፋችን፣ አምባችን፣ መጠጊያችን፣ አለኝታችን፣ ክብራችን አንቺነሽና ጸጋሽን፣ ሰላምሽን፣ ረዴት በረከትሽን በላያችን ላይ እንደ ክረምቱ አዝንም ይልን በማወቅም ባለማወቅም ከሰራነው ኃጢአት መተላለፍ ከወላጆቻችን በደልና መተላለፍ ከወገኖቻችን በደል እና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን ንጹህም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበቱኝን። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብ መሰላል ድንግል ማርያም ሆይ ዓለሙ ሁሉ ለእኛ ባዳ ሆኖብናልና፣ እንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎደሏችንን ሞልተሽ ከውርደት አድኝን። ለቤተሰባችን ለወገናችን ለሀገራችን ለሃይማኖታችን ለፍጥረታት በሙሉ ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላለሙ አይለየን። አሚን በእውነት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የህዳር ወር ድርሳነ ኪዳነ ምህረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 16 ቀን የሚጸለይ የኪዳነ ምህረት ድርሳን ይህ ነው። ልመኗ፣ ክብሯ ለዘላአለሙ ከሁላችን ጋር ይደርብን። አሜን በእውነት ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብሮ ኮሮስ እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን እለምነው ዘንድ ቀድሞ ደማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅልሉ የእግዚአብሔር ገንዘብ ነው፣ በዚህች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘቡ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ ዕርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጄ አብሮኮሮስ ስለእመቤታችን ወደ ልጇ ወዳጇ ማድረግ እኔ አባቴ ዮሐንስ የምነግርህን በቀለም ጻፍ። መድኃኔ ዓለም እኔንና ሐዋርያትን ተድላ ደስታ ባለበት በገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘየማንንም ከገነት ውስጥ በብዙ ክብር አየ ነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ የቀንደ መለከት ድምፅ ከሰማይ ተሰማ። ከመላእክት ኪሩቤልና ሱራፌልን ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተድላ ደስታ ባለበት በገነት ምስጢር ተገልጾ አየን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱ ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘኝና ማኅተሙን ይዘህ ከዕፀ ሕይወት አጠገብ ሂደህ ይህን ማኅተብ በላዩ ላይ አስቀምጠው እንዲህም በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዞሃል በለው አለኝ። የቅድስት ማርያም ሥጋ ባለበት ምድር ላይ ባኖርሁት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ሥጋ ካለበትም ታላቅ ዕንቁ አስገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማኅበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው፣ አምላክን የወለደች እመቤታችን ማርያምን ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። ልጅ አብሮ ኮሮስ ሆይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳንም ሁሉ ለእናቱ ከሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት። ደሴት የተባልሽ እናቴ ሰላምታ ይገባሻል። ዘጠኝ ወር ከአምስት ቀን በውስጥ አይኖርሁባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምህረትን የምትለምኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬው አንድ ስንኳን ያለቀመባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ከኔ ጋር ብዙ መከራን እንደተቀበልሽ በእረፍት ቦታ በገነት ሆነሽ እስከ ዘላለሙ ድረስ ደስ ይበልሽ። በሕይወተ ስጋሽ ከኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፈንታ በእረፍት ቦታ በገነት የዘላለም ደስታን አድርጊ። ስጋሽን በምድር ቢቀበር፣ እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አረገ። ስጋሽ ከኔ ጋር ወደ ግብፅ ምድር እንደወረደ፣ እነሆ ዛሬም ከኔ ጋር ወደ ሰማይ ያርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደደሽ ፈንታ እነሆ በኢየሩሳሌም ሰማያዊት ከእኔ ጋር ደስ ይበልሽ። ድካምና ሐዘንም በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፈንታ ዓይኖችሽ የመላእክት የኪሩቤልና የሱራፌል ምስጋናን አይተዋልና ደስ ይበልሽ። ዳግመኛም መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችንም ልጇን እንዲህ አለችው። ልጄ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያዬ እንዲሆን ወዳሉ አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሠራዊተ መላእክት ኪሮቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱኝ ጊዜ ምስክሪያን ተናሃለኝ። እሊህም ዮሴፍና ኒቆዲሞስ ናቸው። ጌታችን ኢየሱስም በፊታቸው ነበር። የእመቤታችንም እርገት እንደዚህ ነው። እኔን ግን ብርሃናዊ ደመና ተሸከመችኝና ወደ ልጄ ወደ አብሮኮሮስ አደረሰችኝ። አሁንም ልጄ አብሮኮሮስ ስለ እመቤታችን እርገት ከእኔ የሰማኸውን ያየኸውን፣ ቀለምና ብራና አዘጋጅተህ የነገርሁህን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም በምድር ላይ የልጇ ኢየሱስ ክርስቶስን ፈቃድና የእርሷንም መታሰቢያ ለሚያደርጉት ሁሉ ነው እንጂ። እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳርጓት። ስለ እርሷ ለተጻፈላት ለዝች ታላቅ ክብር እርሷ የተዘጋጀች ናትና፣ እነሆ ንጽሕት ስለምትሆን ስለመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርሁ። ልጄ አብሮ ኮሮሶይ ካየሁት ምስጢር ሁሉ እንዳልሰወርኩብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረኝ ይህን መጽሐፍ ጽፌ በእስያ ለሚኖሩ ምእመናን ልወስድ ወድጄ ሳለው አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገሳለኝ። ይህንንም ከእርሱ ሰምቼ መምህሬ ዮሐንስ እንደነገረኝ መጽሐፉን አቆየው። ልመኗ ክብሯ ከሁላችን ጋር ለዘላለም ይደረብን። አሜን በእውነት ልመኗ ክብሯ ለዘለዓለሙ ከሁላችን ጋር ይደርብንና፣ የምህረት እናት የእመቤታችን የኪዳነ ምህረት ታምር ይህ ነው። በዚህ ቦታ እኔና መምህሬ ዮሐንስ ስናስተምር የእመቤታችን ማርያም የመታሰቢያ በዓል ነሐሴ 16 ቀን ደረሰ። እነሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምናን እና ቆርባት ዘንድ መስዋዕት አዘጋጃለኝ። ያን ጊዜ መምህሬ ዮሐንስ ሊጸልይ ተነሳ። በፊቱ እንደ ነበልባለ ሳት ያለ ታየ። ከዚህ በኋላ የሚፈልስበት ቀን እንደሆነ አውቄ አዘንኩኝ፣ አለቀስኩ። እነሆ እንዲህ የሚል ቃል ተሰማ። ልጅ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ ያለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራኝ የሚል ቃል ተሰማ። በእረፍት ቦታም ተመላለስኩኝ። ያን ጊዜ መምህር ዮሐንስን ጠራሁት። ሀብተ መንፈስ ቅዱስም በእኔ ላይ አደረች። አምላክ የአባቴን የዮሐንስን ሀብት ሰጠኝ። በዚያችን ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ሥርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እነሆ እመለከተው ነበር። ያም ጽሑፍ ልጅ አብሮ ኮሮሶይ የእመቤታችን የእርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን። አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል።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 በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም እና ወለተ መስቀል ወልደ ሚካኤል ወለተ ኪዳን አጸደ ማርያም ትርሲተ ድንግል አጸደ ማርያም ብስራተ ገብርኤል ተስፋ ጊዮርጊስ ወለተ ሚካኤል እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ኪዳን ወለተ ሚካኤል እና ወለተ ጊዮርጊስ ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ፍቅርተ ማርያም ተስፋ ኢየሱስ ወለተ ኪዳን ኪዳነ ማርያም አጸደ ማርያም ተክለ ማርያም ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት ገብረ ኢየሱስ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም ወለተ ህይወት ሰሊና ወለተ ትንሳኤ ዮሐና ንግስቲ አዜብ ገብረ ስላሴ ወለተ መድንና ገብረ መድን ገብረ ጊዮርጊስ ገብረ ጊዮርጊስ ወለተ ገብርኤል እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወለተ ኪዳን ወለተ ኪዳን አብተ ማርያም ፍቅረ ሚካኤል እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወለተ ሚካኤል ፍቅርተ ሚካኤል ሃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል ወለተ ማርያም አና ማርያም አክሊለ ሰማያት ስርጉተ ገብርኤልና ሀይለ ገብርኤል ወለተ ሰማያት ወለተ አርሴማ እጅጋየው ወለተ አብራ ጽሆን ፍሬ ወይኒ ወልደ ተስፋ ህይወት ወለተ አብራ ጽሆን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ብርሃነ መስቀል ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ አቤል ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ወልደ አቤል ወልደ አቤል አስራተ ማርያም ስህነ ማርያም ወለተ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ቴሪ ሊያንደሮ ፍሬ ህይወት ወለተ ስላሴ በትረ ማርያም ወለተ ኪዳን ወለተ ሃና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ሀይለ ሚካኤል ገብረ አብ ሃይለ ገብርኤል ወለተ ስላሴ ማሪቱ ኃይሉ ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ። እድሜ ዘመናችሁ የተባረከ ይሁን ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ሳህለ ማርያም፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉማም፣ ወለተ ስላሴ እግዚአብሔር ነፍሳቸውን ይማርልን በአጸደ ህይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ እየተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው፣ ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት